በመላ አረባት ሀገር የምትኖሩ መዳም ቤት ያላችሁ እህቶቼ፣ እባካችሁ እባካችሁ፣ ቤት በምታጸዱ ሰዓት፣ ሽንት ቤት ኩሽና በምታጸዱ ሰዓት እነኚህን ኬሚካሎች የምትጠቀሙ እባካችሁ እባካችሁ ህይወታችሁን ከማጣታችሁ በፊት ከእነኚህ ነገሮች ተጠንቀቁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። የኔ ሰላም ይበዛ፣ የእናንተም ሰላም በያላችሁበት ቦታ በዝዝት ትርፍርፍ ይበልልኝ። ወደ ቻናሌ አዳዲስ የመጣችሁ እንኳን ሰላም መጣችሁ ብያለሁ። ስለመጣችሁ አመሰግናለሁ። ዛሬ እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። የዛሬ ቪዲዮ ለእኛ አረባት ሀገር ላለ ነው፣ መዳም ቤት ላለ ነው። በተለይ ጽዳት ለምናጸዳ የሚጠቅመን ነው። ይህን ቪዲዮ የምታው ሁላችሁም ለብዙ አረባት ሀገር ላሉ መዳም ቤት ላሉ እህቶቼ ተደራሽ አደርጉላቸው ማለት ነው። ከዚህም በፊት ይህንን ነገር ሰርቼላችኋለሁ። ዛሬም እንግዲህ መልሼ ይዤላችሁ መጥቻለሁ። ይዤላችሁ የመጣሁት እንግዲህ ከመግቤ ላይ እንዳያችሁትኝ አንድ እህታችን በእነኝህ ኬሚካሎች ህይወቷን እንዳጣች አይተናል ማለት ነው። እና በጣም ከባድ ነው። እባካችሁ ከእነኝህ ነገሮች ጥንቃቄ አድርጉ። እነኝህ ነገሮች ያው ሁላችንም አረባት ሀገር ያለን ምን ያክል ጎጂ እንደሆኑ እናውቃለን። እነኝህም ደግሞ ዱቶል፣ ክሎራክስ፣ ፍላሽ እነኝህ በጣም መርዘኛ ለብዙ ህይወት ለሞት የሚያጋልጡን ናቸው ማለት ነው። እነኚህን ነገሮች አብረ ምስክታረግን ወይም ከደበላለቅ ናቸው ለብዙ አይነት በሽታ ያጋልጠናል። ከዛም አልፎ ደግሞ ህይወታችንን እናጣለን እና እባካችሁ ህዝቦች ጥንቃቄ አድርጉ። እነኚህን ስትጠቀሙ ስትጠቀሙ እነኚህን አብዛኛ ሽታ ላለው ነገር ስለሆነ የምንጠቀማቸው ሽንት ቤት ኩሽና ስታጸዱ ጥንቃቄ አድርጉ። ብትችሉ ብትችሉ አፋችሁ ላይ ማስክ ተጠቀሙ፣ እጃችሁ ላይ ጓንት ተጠቀሙ። ከዛ በመቀጠል ደግሞ እያንዳንዶቹን ነገር አንድኞቹን ለብቻው ከተጠቀማችሁ አንድኞቹን እነኚህ ክሊራክስ እና ፍላሽ አብሮ ከተደበላለቀ ያው ወደ ሞት ህይወት ነው የሚንቀጥለው እና አዋካችሁ በተለይ በተለይ አዳዲስ ለሚመጡ እህቶቼ ይህ ቪዲዮ ተደራሽ እንዲሆን እንዲያውቁት፣ ምክንያቱም ይህ ነገር ኢትዮጵያ ውስጥ ስለሌለ ደግሞም እንዲሁ ከክፍለ አገር የመጡ ወደ ስደት የመጡ ስለማያውቁት ይህን ቪዲዮ አይተው እንዲረዱ ሸር በማድረግ ለብዙ እህቶች አድርሱልኝ። እነኚህ ሁለት አይነት ክሎራክስ አሉ። አንደኛው ይሄ እንደምታዩት እንግዲህ አንደኛው ክሎራክስ፣ ያኛው ደግሞ የየራሱ ሁለቱም አይነት ፐርሰንታቸው ይለያያል ማለት ነው። ይሄኛው በቢጫ ከለር የተጻፈው አስራ አምስት ፐርሰንት ነው እና በጣም ዝቅተኛ ፐርሰንት የሚባለው ይሄኛው ቀለል ያለ ነው ማለት ነው። ብችሉ አሰሪዎቻችሁን ይሄኛውን ይሄ በቢጫ የተጻፈውን ክሎረክስ እንዲገዙላችሁ አድርጉ። ይሄኛው ደግሞ እንደምታዩት 99% ነው። ይሄኛው በጣም ክሎራክሱ በጣም ኃይለኛ በሚባል ኃይለኛ ነው ማለት ነው። ይሄ አብዛኛ ጊዜ የሚጠቀሙት አረቦች ለልብስ በጣም እንትን ለነጭ ልብሶች ለዛ ነው የሚጠቀሙት፣ ማሽን ውስጥ ማለት ነው። ያኛው ግን በጣም አሪፍ ነው፣ ብታበዙት እንኳን እንትን አይልም። ግን እነኝህን ሁለቱን ክሎራክስ ይሄኛውን ዘጠና ዘጠኝ ፐርሰንትና ፍላሹን ካደበላለቃችሁ ህይወታችሁን ታጣላችሁ፣ ምክንያቱም በጣም ኃይለኛ የሚባል ነገር እነኝ ሁለቱ ነገሮች ፍላሽ እና ክሮረክስ ሚክስ በሚደረጉ በሚደባለቁ ሰዓት በጣም ህይወታችንን እስከምናጣ ድረስ ያደርገናል። ልባችንን ያፍነናል እና ልባችን እንዲደክም ያደርገዋል ማለት ነው። እና ጥንቃቄ አድርጉ እህቶቼ፣ ህይወታችሁን ከማጣታችሁ በፊት፣ ችግር ላይ ከመድረሳችሁ በፊት በጣም በህይወት የሚናፍቁን ቤተሰቦች አሉን። እኛ ወጥተን ለመለወጥ እስከመጣን ድረስ ደግሞ ራሳችንን መጠበቅ ግድ ይለናል። ለቤተሰቦቻችንም ልጃችን መቼ ትመጣለች? መቼ ነው የምናያት? መቼ ነው በአካል የምናገኛት? እያሉ እየናፈቁን ቤተሰቦቻችን የእኛ ሬሳ አገር ቤት ሲገባ በጣም ከባድ ነው እና ይሄ ችግር ከሚደርስባችሁ በፊት ጥንቃቄ አድርጉ። በእርግጥ እነኚህ ክሎራክስ እና ፍላሽ በሚደባለቁ ሰዓት ምንም የቆሸሸ ነገር ቢሆን ለጽዳት በጣም ቆንጆ አሪፎች ናቸው። ይሁን እንጂ የእነሱ ቤት ጸዳም አልጸዳም ለእናንተ ምንም የሚያመጣላችሁ ለውጥ የለም፣ ግን እናንተ ህይወታችሁን ነው የሚያሳጣችሁና፣ እባካችሁ እህቶቼ ልለምናችሁ በፈጣሪ ስም ተጠንቀቁ። እንዳልኳችሁ እነኝህን ፐርሰንቱን አያችሁ፣ ይሄ በጣም ትንሽ ፐርሰንት የሚባል ነው። ይሄ አሪፍ ነው ማለት መጠቀም ተተጠቀማችሁ ማለት ነው። ያኛው በጣም እንግዲህ ዘጠና ዘጠኝ ያያችሁት ነው፣ ጽሁፍን ማለት ነው። 99 ፐርሰንት ነው ያለው። አንደኛ ኃይለኛ ነው። ከዛ ጋር አስቡት እንግዲህ ምናክል ልዩነት እንዳለው፣ 15 እና 99 ፐርሰንት እና በጣም ኃይለኛ የሚባለው ይሄ በሰማውዬ እና በነጭ ከለር የተጻፈው ነው። ያኛው ደግሞ በቢጫ የተጻፈው ሁለት አይነት ነው። እኔ በምኖርበት ሀገር ሁለት አይነት ክሎራክስ ነው ያለው እና ይሄኛው በጣም ጎጅ በሚባል በሰማያዊ የተጻፈው፣ በነጭ የተጻፈው በጣም ጎጂ ነው የሚባለው። በብዙ ሀገራቶች አብዛኛው የሚጠቀሙት ይሄ ነው። እኔ ግን ባለሁበት ሀገር አለ ሁለቱም፣ ግን ይሄኛውን አልጠቀምም ምክንያቱም ምን ያክል እንደሚጎዳ ስለማቅም፣ ሰዎችም እንዲጠቀምም አንተን አይሉልኝም። ግን ቤት ውስጥ የምንገዛው ለልብስ ብቻ ነው ማለት ነው። ልብስ እንድናጥብበት ብቻ ነው። እና እህቶቼ ጥንቃቄ አድርጉ። ህይወታችሁን በም ህይወታችሁን ከማጣታችሁ በፊት ጥንቃቄ አድርጉ። በምታጸዱ ኩሽናም፣ ሽንት ቤትም የተለያዩ ነገሮች የመነቸኩ ነገሮችን እነኝህ ሁለቱ ሲደባለቁ የመነቸኩ ነገሮችን የሚያላቅቅ ነው። ግን እባካችሁ ጥንቃቄ አድርጉ። እኔ የሆነ ሰዓት አስታውሳለሁ። የሆነች ከኢትዮጵያ አዲስ የመጣቸው እና ከዚህ በፊትም ያወራኋችሁ ይመስለኛል እነ ክሎረክስ እና ፍላሹ ያ ቤቱ በጣም የሁለት የሶስት አመት ነው ቤቱ የቆየው ማለት ነው። እና ያንቆሻሻ ስታይ ፍላሹንም እንትኑንም ሁለቱንም በአንድ ጋር ሚክስ አደረገችው አደበላለቀችው ማለት ነው። እና ፊቷ ምን ልበላችሁ፣ በቃ አይኗ ነጭ ሆኗል ማለት ነው። አይኗ ነጭ ሆኗል፣ ፊቷ እንዳለ በቃ ድፍልቅልቅ ብሏል ማለት ነው። እና ወተት ግተናት በቃ ብዙ ነገር አድርገንላት፣ ወደ ራሷ ተመለሰ። ሊያውም የሚያሳይ በዛ ከዛ ከሽንት ቤቱ እንዳለ ጉም መሰለ ማለት ነው። ጉም መሰለ ቤቱ እንዳለ፣ ከውስጡ ሰዎቹ አሰሪዎቹ ራሱ ጥለው ወጡ ማለት ነው እና በጣም ከባድ አደገኛ በሽታ የሚባሉ እነኚህ ናቸው። ዲቶልም እሱም ኃይለኛ ነው። ዲቶል ይሻላል ከዛኛው፣ ይሄኛው ይሻላል ማለት ነው፣ ዲቶል ጥሩ ያኔ፣ ለብቻው ማንኛውንም ነገር የቤት ውስጥ ማጽጃዎች ሁሉንም ለየብቻቸው። ደግሞ ያንንም ስትጠቀሙ ብችሉ ማስክ አድርጉ፣ ባትችሉ ደግሞ ትንሽዬ ሳይበዛ ሳይበዛ ሳይበዛ። እነሱ አሰሪዎቻችሁ እኮ ምንም የሚሏችሁ ነገር የለም። ነገ ጧት የምታጎሉት ለራሳችሁ ቤተሰብና ቤተሰብ ብቻ ነው። እነሱ ብራቸውን ይጭነቀው እንጂ ሬሳቸውን ወደ ሀገር ይልካሉ፣ ሌላዋን ያመጣሉ። እነሱ ምን አገባቸው? ብዙዎች አሁን ሴትዬ ስሪ ብላይ ነው እና እንዴት ላርግ ምናምን የምትሉ አላችሁ እንዴ። እና ለመሞት እኮ አይደለም የመጣ ነውኛ እራሳችንን ለመለወጥ ነው ሬሳችን ሬሳ ተቀበሉ ለማለት አይደለም፣ ለቤተሰብ ማለት ነው። እና እህቶቼ ራሳችሁን ጠብቁ፣ ችግር ላይ ከመወደቃችሁ በፊት ራሳችንን እዚህ ሰው ሀገር ሆነን ራሳችንን መጠበቅ ያለብን ራሳችንን። ማንም ዞር ብሎ አያየንም ማለት ነው። ከወደቅም በኋላ ማንም ዞር ብሎ ስለማየን ራሳችንን መቆጣጠር ያለብን ራሳችንን፣ አደጋ ላይ ከመወደቃችን በፊት ራሳችን እንትን ማለት ያለብን ራሳና ራሳችን ብቻ ነው። ከዛ በመቀጠል ደግሞ ሶሻል ሚዲያዎችን እንደዚህ ወደ እናንተ በተለይ አረባት ሀገር ላሉ እህቶች የሚጠቅም ነገሮች አንድ ሰው ካየ ያንን ነገር ሼር ማድረግ እንዲጠቀሙበት በዛ ነገር እንዳይጎዱ ማድረግ የኛ ኃላፊነት አለብን አንዱ ለአንዱ መረዳዳት ግድ ይልናል ማለት ነው። እና ውድ የሀገሬ ልጆች እባካችሁ ጥንቃቄ አድርጉ። ይህን ቪዲዮ የምታው ሁላችሁም ሼር፣ ላይክ እያደረጋችሁ አድርሱ። ላረብ ሀገር ላሉ እህቶች፣ መዳም ቤት ላሉ አዳዲስ ለሚመጡ እህቶች፣ የማያውቁ ምስኪን የሆኑ እህቶች አሉና ህይወታቸውን ከመቅጠፋቸው በፊት ለማግኘት እስከወጡ ድረስ ህይወታቸውን ከማጣታቸው በፊት ጥንቃቄ እንዲያደርጉ ሸር አድርጉላቸው። ውድ የቻናል ቤተሰቦች ይህን ቪዲዮ ከወደዳችሁ ሸር አድርጉ፣ አበረታቱኝ። በተረፈ እወዳችኋለሁ፣ አከብራችኋለሁ። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። ባይ ባይ። ዳና ሆኑልኝ።